ሰላም ሰላም! ውድና የተከበራቸው የፍሬት ዩቲዩብ ቻነል ተከታታዮች እንዴት ናችሁ? ሰላም ናቸው ወይ ሰላማቸው ብዝ ተደርግ ይበልል ማለት ነው። እኔ የምለው እኔ ጽናት እኮ አሳዘነችኝ ከምር ነው የምላችሁ። አንጀቴን በላችኝ። በጣም ነው አንጀቴን የበላችኝ ያላችሁ። አስቡት ይሄ ልጅ በጣም ሸረኛ ነው በጣም ማለት ነው። አይ እቺ ደግሞ ስስት መጣች። እቺ እንዴት እንዳስጠላችኝ አትጠይቁኝ። በጣም ነው ያስጠላችኝ። ምጥምጥ እቺ እዚህ ቤት ከመጣች ሰዓት ጀምሮ በቃ ጥሩ ነገር አትሰራም። የምታደርጋቸው ነገሮች በቃ መጥፎ ነገር ነው እያደረገች አላቸው። ፍን ማርከ ግድል አድርጋት ይህ ሲያንሳት ነው። እናንተ ሁለታችሁ ከዚህ ቤት መውጣት አለባችሁ ቤት ማውጣት መውጣት አለባችሁ። ሀሴት ሀሴት ሽጥፋ ሰይጣን፣ ጭራሽ መድኃኒት ካፌ ይዘሻት ዘሻትኒ ብሎ መድኃኒት መስጠት ማለት አስቡት፣ እንዴት አይነት መርዛማ ነገር እንደሆነ። በጣም ከባድ ነው። ምን አይነት አስተሳሰብ እንዳላት አላቅም። ይህን ያክል ምን ብታደርጋት ነው በደ አስቡት፣ ዘጋ ማለት ነው። ውሃ ጠጣች። በእውነት እኔ በጣም ለሀሴት ያሳዘነች ማለት ነው፣ ማን ነጽ ያሳዘነችኝ። ግን እሱንም በጣም እየተጎዳ ነው ያለው፣ እሷም እየተጎዳች ነው ያለችው። በቃ ሁለቱ ጎራቱ ተነጋግረው የሆነ ነገር ማድረግ ይችላሉ። እሷ ብትነግረው ያለውን ነገር ለኪራ ብትነግረው ምንም እንትን የሚከፋ ነገር የለውም። እሷ ያው ፍርሀቷ ስለተጨነቀች ነው ለሱ የሆነ ነገር ብትለው አባቷን እንትን የምትለው ነው ይመስላት እና አሁን እዚህ ላይ ደግሞ በጣም የሚያስጠላው ፓርቲ ነው ማለት ነው። እሷ ወደ ሽንት ቤት እሱ ሲመጣ ወደ ሽንት ቤት ብላ ሄደች ማለት ነው። እንግዳ እንደምታወት ከኪሱ አውጥቶ መድኃኒት እየሰጣት ነው ማለት ነው ለዚች ውሮ በላ እሷም እንግዲህ ይቅር በለኛል አለችም። እንዴት ነው መድኃኒት የሰው ልጅ እያጠጣች እች ሚስኪን ምንም የማታቀውን ልጅ መድኃኒት እያጠጣች እንዴት ነው ፈጣሪ ይቅር የሚላት? እንዴት ነው ይቅር የሚላት? እስኪ ንገሩ በእናታችሁ። ይቅር በትይ እንዴ! በጣም እኔ የገረመችኝ ነገር ማለት ነው ሀይ በደንብ አርገሽ ጠራርጌው እንዳይታወቅብሽ። ይሄ ሁሉም ነገር ግን በሂደት ይወጣል፣ የታፈነው ነገር በሙሉ አንቺ እና የሴራሱ ይወጣል፣ በሂደት ማለት ነው። ሚስኪኔ ቆንጆ የጀመርሽን ውሃ ጠጭ ሲላት እሽ ብላ ቁጭ ብላ፣ ይሄው እንግዲህ ውሃውን ብትማርቀጠጣሽ ማለት ነው። እንግዲህ የሚፈጠረው ነገር ህዝብ ምንም እንትን የሚል የሚል ነገር የለም። ናያረባትሽ ሰይጣን ሳንች ያለውን ነገር እንቢ ብትይ እሷ ያስገድድሻል። ምንም አያስገድዳትም። ያስገድዳትም ያስገድዳትም እኮ የጠጣሽው በውሃ ተፈጠሽ መድኃኒት ስለሆነ በዛ ኖራቸሽ። እንደሱ በቃ ዝም ብለሽ ገልብጥ ብለሽ ተኝ። ኪራ እንኳን ቢኖር ምን ሆነሽ ነው ይላል። የተመካከረ ነገር አሰበት። እንግዲህ ልብሰሽን መቀየር አጋተሻል። እኔማ መንገድ ላይ ሁላ ወር እሱን ደግሞ እራሱን አመመው። አቤት አቤት እራሱን አመመው። አቤት አቤት አቤት። አልቀረብህም፣ ቢሳይ እንደ አስመሳይ ነገር ነው። ኪራዬ፣ እኔ በእውነት በጣም ነው ያሳዝነኝ። አንጀቴን በላኝ። በቃ ቤቱን ለቆ ወጣ ማለት ነው። እዚጋ ደግሞ ምሩ፣ የኔ ፍቅር፣ የኔ ቆንጆ፣ የኔ ጀግና ሴት ነሁና፣ ምሩ በጣም ምርጥ ልጆች ናቸው። በእውነት ነው የምላችሁ። በጣም ነው የሚዋደዱት፣ በጣም ነው የሚከባበሩት፣ በጣም ነው የሚፈቃቀሩት። እና ፍቅርን ደግሞ ከእነሱ ተማሩ እንግዲህ እላችኋለሁ። ቤተሰብ ይህን ቪዲዮ ከወደዳችሁት ላይክ፣ ሸር ያደረጋችሁ በኮመንት ያው ኮመንት ላይም እንድታስቀምጡልኝ አስተያየት ፈልጋሉ ማለት ነው። የተሳሳስኩት ነገር ካለ አንዳንድ ነገሮችን ያው እንትን በሉኝ እረሙኝ ማለት ነው። ሁላችሁንም ስለምትከታተሉኝ ከልብ ነው የማመሰግነው። ክበሩልኝ። የላይኩን እና የኮሜንቱን የሰብስክራይቡን ነገር አድርሱ፣ ትላቸዋለሁኝ ቤተሰቦች፣ እወዳቸዋለሁ። አጋባ ነው ተነጋግረን ነበር፣ ግን በቃ ድንገት ቀረ። እሺ፣ ቆይ እናንተም ጋር እኔም ጋር ካልመጣ፣ እሺ፣ የት ሄደ ነው የሚባለው? መሬት መሪ ተከፍተ ዋጠችው።